የዚያራ ሰዓታችን ደርሷል። እንግዲህ ቱሪዝም ሳምንት ስለሆነ ዶክተር እንደገና ጋ ነው አሁን ያለነው፣ ቢሮ ልንገባ ነው። ዶክተር እንደገና የቱሪዝም ሚኒስትር ሚኒስትር ዴኤታ ነው። የቱሪዝምን ቀን ካከበረ መቼም ቱሪዝም ሚኒስተርን ሳናናግር አይደለም። በዛ ላይ ሁለት በዓል ነው፣ የመስቀል በዓል ስለሆነ ሌሎች በዓሎችም አሉ። እንኳን አደረሰን እንኳን አደረሰ። በዛ ላይ ደግሞ እንኳን ደስ አለህም አላልከውም። አንተ አብራችሁ አደለ እንኳን አደረሰ። አንቱ ቦታው አንቱ ይገባዋል። ግን ዞሮ ዞሮ እንዳጋጣሚ ሆኖ የዛሬ እንግዶቻችን በሙሉ እንኳን ደስ ያለህ ስለ ሹመቱ። ማትነው አብረህ ጓደኛ አይደል አይ ይያሉኝ እኔ ብላህ አግያ እንኳን ደስ ያለህ። እንግዲህ እኔ አላገኘው ከሹመቱ በኋላ፣ የአንቺ እንኳን ደስ አለሽ ይሻለኛል። ከሱ እሱ እንኳን ደስ አለና ጥያቄ ጥያቄ እኔ በዛው ላስኬድ ነው። እው ያንቺ ያንቺ አይከብደኝ ወጣትነት ሚኒስትሮች አይደለ ወጣትነት ሚኒስትሮች አሁን ብዙ እየበዙልን ነውና፣ በወጣትነት እንደዚህ ሀገርን ማገልገል እንዴት ነው? በጣም ትልቅ ደስታ ነው የሚሰጠው። እውነቱን ለምናገር ካየ ነው ሀገሩም የወጣት ነው። አሁን ይሄ የዴሞግራፊውን ካየን በአብዛኛው በተለይ ባለፉት ሰላሳ ዓመት በጣም ድራማቲካሊ ቁጥራችን ጨምሯል። በወጣትነት ሀገር መምራት ሁለት ነገር አሉ። አንዱ ትማሪ ይበታለሽ የተማርሽበት ትሄጃለሽ። ከኖርማል ከአካዳሚክ ውጪ በስራ ላይ የምትማሪውን ነገር ታገኛለሽ ከሲኒሮቹ ስለዚህ በደንብ ኢንኩቤት እየተደረገ ሜንተር እየተደረገ ይመጣል። ሁለተኛ ደግሞ ረጅም ጊዜም በመንግስት አገልግሎት ውስጥ ለመቆየት ሰፊ እድል ይሰጣል ብዬ አስባለሁ። እና እድለኞች ነን። እድለኞች ናችሁ። እንዴት ቻልክበት ዶክተር? አሁን እኔ ተማሪ እያለንም እንተዋወቃለን ከነብዩን ጋር አንድ ባችነን ነገር፣ እና የፕሮቶኮል ነገር በጣም ቀለል አድርገህ ነው ነብዩም እንደዛ ነው፣ አንተም እንደዛ ነህ እና በጣም ቀለል አድርጋችሁ ነው እና የፕሮቶኮሉ ነገር አላልቸገረም። እንደውም ብዙ ወዳጆቹ ምን ይላሉ፣ ሲወስን እቅድ ሲያቅድ ብቻ ነው አለቃ። በተረፈ ግን ልክ እንደ ጓደኛ ነው። ብዙዎች እንደዛ ይላሉ። እና ይሄ በልምምድ የመጣ ነው ወይስ መሆን የለበት ሎጂካሊ መሆን አለ? አስተዳደጊ ይመስልኛል። ያደግኩት ኢሉባቡሩ አካባቢ ነው እና ከኢሉባቡር ውስጥ አንድ በጣም ትንሽ ከተማ ለች ሁሩሙ የምትባል የተወለድኩበት የእናቶች የእናቴ ሀገር አንድ መንደር ነች። ስለዚህ የከተማው ጥግ በዛ በኩል እስከ ከተማው መጨረሻ ድረስ ያሉትን ቤቶች በእርግጠኝነት የማን ቤት ማን እንዳለ እናውቃለን። የሚገርምኝ ቦታ ብዙ ጊዜ ተናግሬው አላውቅም። እኔ ከሀደ ቀልቢ ቤት እስከ ማምሪያ አለማየሁ ቤት ያለውን እያንዳንዱ ሰው አውቃለሁ። እዛ ውስጥ በእረፍት ሰዓት አንድ ኤክስ የሚባል ሰው ብቸኛ ጓደኛ ነው የሚል ሰው አልነበረ። የሁሉም ጓደኛ ነሽ፣ ሁሉም ያንቺ ጓደኛ፣ በጣም ተረብ፣ በጣም ጨዋታ ያለበት። እሱ አንድ ኢንፍሉዌንስ አለው ብዬ አስባለሁ፣ ምክንያቱም ወላጆቻችንም ስለነበሩ የሆነ ሰው ሲሞት በእርግጠኝነት የብዙ ሰው ሱቅ ይዘጋል፣ የብዙ ሰው እንትን ይዘጋል። ቤተሰቦቻችን ይሄዳሉ፣ መስሪያ ቤት ያሉት ይሄዳሉ። ያ ኢንተራክሽኑ ያ መስተጋብሩ ቤተሰቦቻችን ቀለል አድርገው ከኖሩ እኛ እሱ ይመስለኛል፣ አንዱ ዞን ይመስለኛል። ሁለተኛው በፕሪንስፕል አንዴ ነው የምኖረው፣ ላይፌ የሆነ ቤዝ በቃ መሰረታዊ ላይፍ መኖር ነው ፈልገው እዛ ውስጥ ደግሞ እንግዲህ እዚህ ምድር ላይ እግዚአብሔር ከፈጠራቸው ነገሮች ውስጥ አንዱ ሰው ነው። ሰው ለሰው መሆን፣ ሰው መርዳት፣ ከሰው ጋር ሼር አድርጎ መኖር የሚል የላይፍ ፕሪንስፕል አለኝ። እዛ ያንን ለማድረግ እነዚህን የቢሮክራሲ የፕሮቶኮል ጉዳዮች መተው አለብኝ ብዬ ወስነ አለኝ። ፐርሶናሊቲ እንደዚ አይነት ነገር ስለማይሉሽ ነው። ባይሆን ማለት በጣም ብዙ ስራ ሰርተሽ አሁን ወንዶችን ይላሉ ጋሽ እንትና ምናምን ይላሉ፣ አስተማሪ ምናምን ሲሉ እሰማለሁ ነ ከአንቺ ብዙ ነገር መማር ነበረባቸው። አይ ለነገሩ ሙሌ እኮ በቃ ቤታችን ኖረች እና የቤተሰቡ ፓርት ሆነች። እትዬ ለመባል እድልም አልሰጠችንም። እሷም እኮ ግን አሁን እሷ የተወለደችበት አካባቢ ስማ፣ በጣም ደስ የሚለኝ እቴቴ የሆነ ነገር አለ። እቴቴ ነው የሚሉኝ። ቅድም ስለ መቱ ስታወራ ሁላችንም የምንሰራው ከታች ነው። አደለም ከኖርንበት ነው የምንሰራው እና ለተፈጥሮ በጣም ስስነህ፣ ቅርብነህ ይባላል። መቱ መወለድ ነው። መቱን አውቀዋለሁ። በጣም እንዴት ለማገር እንደሆነ ሄደሻላለ ሙሌ። በጣም ለማገር ነው። እሱ ነው ቅርብ ያደረገህ ስስ ያደረገህ ኤሪያው። ያው ኢንፍሉዌንስ ያደረጋል ምንም ጥያቄና መልስ የለውም። አደለም በባህሪ ያው፣ በሳይንስም ስትሄድ ኢኮሎጂ የራሱ ኤፌክት አለው መወለዴ ፋክተሮች አሉት። ፋሚሊዎችም እንደዛ አባቴ በጣም ለኔቸር በጣም እንትን ነው። አያቶቼ እንደዛ አያቶቼ ሁለቱም አያቶቼ በጣም ገጠር ውስጥ ነው የሚኖሩት እና እንሄዳለን ክረምት። ስለዚህ ያንን ኤክስፕሎር ማድረግ ለምሳሌ ዛፍ ለመቁረጥ እንዴት እንደሚሳሱ ይገርመኛል። በቃ እንትን እኮ ዛፍ መቁረጥ አለበት ሲባል፣ ስለዚህ ለምሳሌ በየእናቴ አባት መጀመሪያ ይጠየቃል። እንደዚህ በየእሱ እርሻ ውስጥ እንደዚህ እንደዚህ አይነት ዛፍ ለእንትን ለመቁረጥ ብሎ ምናምን ብሎ ፍቃዱን ለማግኘት እሱ የመጀመሪያውን ፍንትን ማድረግ አለ። ስለዚህ ዞስ ፒፕልስ እንደዛ አይነት ኔቸር እንትን አሉ እና እሱ እናስባለሁ። በጣም ብዙ ጊዜ እንግዲህ ትምህርት ቤት ሲዘጋ እንግዲህ ትምህርት ቤት ሲዘጋ ታውቃላችሁ፣ በጣም ብዙዎቻችን ወደ ወላጆቻችን እንሄዳለን። ስለዚህ በወንዞቹ እዛ የተፈጥሮ እንትኑ ቀይ ልባ ውስጥ የነበሩትን ነገሮች የማየት ቻንሶች ነበሩኝ። አስረኛ ክፍል ሁኜ ግን በጣም የለወጠኝ እሱ ነው ብዬ አስባለሁ። የዓለም የአካባቢ ቀን ሲከበር በሜንሽን ኢንፎርሜሽን እኛጋ አለ እና ልክ ትምህርት ቤታችን አጠገብ ነው ቢሮ ሜንሽንን ታቂ ያለች ብዬ አስባለሁ። ስለዚህ የክበባት ጉዞ የሀገርን ወቅት ጉዞ ሲደረግ በጣም በትልቅ ማርቻ ዲስ ተጭነን ሄድን። ሙልጌታ የሚባል ጓደኛዬ ይነግረኛል። ይሄ ዛፍ እንትን ነው እንትን ነው እንደዚህ ነው ምና ይሄ ደግሞ እንደዚህ ነው። ገባ የሚባል ወንዝ ነው፣ ትልቅ ይልኬ ተራራ ላይ ያለበት ሰውዬው በጣም እንትን ሆኖ ይነግረናል። ዳ ተርኒንግ ፖይንት ይሄ ነበር። ስለዚህ ልባ ውስጥ ያሉትን የተፈጥሮ ሀብቶች ማወቅ አይ ቲንክ ከስሮት ያክፍል ጨርሼ አሰብኩ ለመጻፍ እዚህ አካባቢ ይህ ያለ እዚ ያካ ይህ ያለ እዚ ያካ ያለ ባለፈው የሙያ ዘርፍ ላይ ወጣቶችን ብዙ አብቅታሃል እሱ ነገር በጣም እኔ አደላለሁ ወደ ወደ ወጣቶች። አንተም ወጣት ነህ፣ በወጣትነት እዚህ ደረጃ ላይ ደርሰሃል እና ወጣቶችን መስመር ማስያዝ ቀላል ነገር አይደለም። ማለት በቱሪዝም ብዙ ወጣቶች ሊሳተፉ ይፈልጋሉ። እዛ ላይ እቅዳለህ? አዎ፣ በጣም ጥሩ ጥያቄ ነው ያነሳሽ። ሁ ምን መሰለሽ አንድ ትልቅ ፖሊሲ አለ እዚህ ሀገር ውስጥ ትምህርት ሚኒስቴር የቀረጸው የዩኒቨርሲቲ ኢንዱስትሪ ሊንኬጅ የሚባል ። ብዙዎቹ ዩኒቨርሲቲዎች ለምሳሌ መቱ ዩኒቨርሲቲ የ ቱሪዝምን ኢኮ ዳይቨርሲቲ ዲፓርትመንት አለ፣ ዲፓርትመንት አለ። ባሌ ብትሄድ እንደዛ አለ። ብዙ አሁን 14 ዩኒቨርሲቲዎች ይሰጣሉ፣ ቱሪዝምን ቱ ዘ ማክሲመም ኦፍ ፒ ኤች ዲ ድረስ ይሰጣሉ። ያንን ከዚህ ጋር ኮኔክት ማድረግ ነው ትልቁ ዓላማችን እንደ እንደ ሚኒስትሪ የምናስበው እንደ አካዳሚያ እንደ መጣ ሰው ደግሞ ያ በጣም ኢምፖርታንት ነው። በሚቀጥለው አመት የኛ ሚኒስትሪ በጣም የሚያስበው የዚህ የአገልግሎት ልቀትን እናስባለን። የአገልግሎት ልቀት መንግስት በራሱ በዚህ ከስራ ጋር ተያይዞ ይሰራል። አንዱ ግን እንደ ቱሪዝም እና እንደ ሆስፒታሊቲ ሰርቪስ ኤክሰለንስ በጣም ያስፈልገናል። ቱር ጋይዶቹን በደንብ ብናደራጃቸው በጣም ብዙ ነገር መስራት ይችላሉ። ለዛም ይሆን ስራዎች የሰራ ነው። አንዱ ባለፉት አስራ ምናምን አመት ስንጠቀምበት የነበረው የቱሪዝም ፖሊሲን መቀየር ነው። ኦልሬዲ ፋይናል ስቴጅ ላይ ደርሱ እንደ አንድ ፒላር ግን ያስገባነው ወጣቶቹን ተጠቃሚ ማድረግ ነው፣ ከሴቶችና ማህበራዊ ጉዳይ ጋር ምክንያቱም የወጣቶች ዊንግ እነሱ ጋር ስላለ ከማህበራት ጋር እንዲሁም ደግሞ በጣም የተለያዩ የአሶሲሽኖች አሉ፣ ይህን የሚሰሩ ያስጎብኚ ድርጅቶች አሉ። ለዚህ ከአቅም ግንባታ መጀመሪያ በአቅም ግንባታ መጀመር፣ እዛ አቅም ግንባታ ውስጥ አዌርነሱን መፍጠር፣ መጨረሻ ደግሞ ተጠቃሚነታቸውን ማረጋገጥ የሚል እነዚህን ሶስቱን የሚያያይዝ ከሚቀጥለው ዓመት ላውንች የምናረጋቸው ስራዎች እያሰብን ያለ ነው። ክብርት ሚኒስትሯን በደንብ እንደ ኢኒሽቲቭ ይዘውት ነው ያሉት እና እንደ ሚኒስትሪ ሰክሰስፉል ይሆናል ብዬ ያስባለሁ። በጠየቅሽኝ ልክ እኔ ራሴን ሰጥቼ ልሰራበት ማስበው ቦታ ነው ብዬ ነው ማስበ። ትላንትና ጀምረን የቱሪዝምን ቀን እያከበርን ያለ ነው እና የቱሪስት ሳይቶችን ዞሮ የማየት ልምዱ ነበረ። ለማበላለጥ ሁሉም የየራሳቸውን እንትኖች አላቸው። ኢትዮጵያ ውስጥ ያሉት የቱሪዝም አትራክሽን ሳይቶች ወይ ደግሞ መዳረሻዎቹ አሁን ልዩ ተኩረት ተሰጥቷቸው በደንብ እየለሙ ነው። የተወሰነ ሰዓት ላይ ምንሽ እንትን ብለው ነበረ። እነዛን እንትኖች ይገርሙኛል እንግዲህ ማድላት ነው የሚሆንብኝ፣ እውነቱ ለመናገር ከሆነ ምክንያቱም ባህሉ አለ፣ ታሪኩ አለ፣ ስልጣኔው አለ። ከዛ ውጭ ደግሞ የራሱ የሆነ ኤስቴቲኩ አለ፣ ላንድስኬፕ አለ። ሁሉም ነገር እንትን ይለኛል። ያ አለመጠቀማችን፣ አለማወቃችን፣ በደንብ ወደ ገበያ አለመቀየራችን ይቆጨኛል። እንደውም ይህን ለምን አነሳ ነው መሰለ ቱሪስት ሲባል ሁልጊዜ ከውጭ ሀገር መጥቶ የሚጎበኙትን ብቻ ነው አይደለም እኛ የምናስበ እና ይሄ አገር ውስጥ ያለነው ሰዎች ቱሪስት መዳረሻዎችን በተፈጥሮም ሆነ በሰው ሰራሽ የተሰሩትንም የመጎብኘት ብዙ ባህል የለን፣ ደካማዎች ነን። እና እዛ ላይ ምንድን ነው መደረግ ያለበት? እንግዲህ በዓለም አቀፍ ደረጃ ካሰብን ለምሳሌ ህንዶቹን እንወሰድ፣ ህንዶቹ 50 ፐርሰንት የቱሪስት ፍሰታቸው ከሀገር ውስጥ የቱሪዝም እና የቱሪስት እይታችን ቴሙ እንዳነሳሽው ነው። ገናነን የሀገር ውስጥ የመጎብኘት ልማዶች ነ ጉብኝቶች በብዛት ያሉት ወይ ሃይማኖታዊ ነገር ጠብቀን መሄድ፣ ንግስ ጠብቀን መሄድ፣ ወይ የሆነ ኦኬዥን ጠብቆ መሄድ ነው እንጂ አቅደን የመሄድ እንትናችን የለንም። እሱ ላይ ትልቅ ስራ መስራት አለብን። እኛ እንደ ህዝብ ጎብኚ አይደለንም። እውነቱን ለመናገር ከሆነ እንደ ግለሰብም እንደንትንም እንደ ቤተሰብም ጎብኝ አይደለንም። ብዙ ሰው ዱባይ ሄድኩ ቢልሽ ለሾፒንግ ነው ሄደው እንጂ ለጉብኝት አይደለም። ይሄን በደንብ ክሊርሊ ማወቅ መላየት አለብን። እኛ ሀገር ደግሞ ለሾፒንግ የሚመጣ ሰው የለም። ገና ነው። አሁን ትልቅ ሞሎች የተሰሩ ነው እነሱ እነሱ አንዱ እንደ ግባት ልንጠቀምበት ምንችል ግን እንዲያው መዝናናትን እንዴው የሆነ ጊዜ ይሻል ነበር እኮ አይደለ? ሀይ ስኩል ስጨርሽ ትሪፕ ታደርጊያለሽ፣ ወደ አዋሳ ይኬዳል። አዎ፣ የተወሰነ አዋቶ ይሄዳል፣ ይኬዳል። የሀገርን ወቅት ክበባቶች ነበሩ፣ አገረን ወቅሱ ነው፣ ክበባቶች ነበሩ፣ ፕሮግራሞች ነበሩ። በሚዲያዎች ያውን ተዚደኛ አዋሳ ያለው ደቡብ ኤፍኤም መስህቦቻችን የሚል ፕሮግራም ነበረው። ኢትዮጵያ ሬዲዮው ፓርቲ ያስካለ ተስፋ የምትሰራባቸው በጣም ትልልቅ እንትኖች ነበሩ። ዋልታ ና ስለሽ የሚሰሯቸው በጣም እንትኖች ነበሩ። ስለዚህ የሆነ ቦታ ላይ ግን ተሰበረ። አሁን ሪቫይቭ እያደረገ ነው። በነገራችን ላይ አሁን ግድቡ ተጨምሮልናል እና እንደውም ምዝገባ ተጀምሯል ይመስለኛል። እኛም እንሄዳለን ብለን እሱ እንዴት ደረሰ አሁን ምዝገባው? ሰው እየተመዘገበ ትላንት ጠዋት ነበረ ነው እርሶ መልስ የንበት እዛ እንግዲህ ቱሪዝም ከተባለ ሄዶ ምንድነው ፕራክቲስ ማድረግ ያለበት እንደው ሄዶ አይቶ ከመምጣት የተወሰነ አክቲቪቲ መጨመር ስለሚያስፈልግ ግድቡ ሰክሰስፉሊ የኢትዮጵያ ሕዝብ የኔ ነው ብሎ ኮንትሪቢዩት አድርጎ የሰራው የራሱ ታሪክ አለው አንዱ። ሁለተኛው የኢንጂነሪንግ ቴክኒኩ እንዴት እንደተሰራ ምን አይነት ምክንያቱም አሷንን የማየት እድል ነበረኝ፣ እና ናሬት ሲያረጉት ያን ነው ናሬት የሚያረጉት ግድቡ ይሄን ያህል ዓመት ፈጀ። እንደዚህ የተሰራ ይሄ ሆነ ቴክኒካሊ ምን ተጠቅሞ፣ የዚህኛው ደግሞ ትንሽ ይለያል ካለብለ። ስለዚህ የዛ ናሬሽኖችን ሰው ያስፈልጋል። ሶስተኛው አሁን ቱሪስት ሄዶ መብላት አለበት፣ መጠጣት አለበት። አሳ በአሳ ነው ወንዱ ግድቡ። ስለዚህ የፊሽንግ መጨመር። ስለዚህ ፓኬጆቹን እየሰራ ያለ ነው። ለዛ የሚሆን ነገር እየተሰራ ነው። ኤርስትሪፑ ጥሩ ደረጃ ላይ ነው ያለው። በሳምንት ሁለቴ ማሳረፍ ይችላል። ግን ዋናው ኤርፖርቱ ደግሞ የተሰራ ነው። ኦልሞስት በስድስት ወር ውስጥ ያልቃል። ምዝገባው አሁን እየተደረገ ያለው አሁን በጣም ብዙ ፍላጎት ነው ያለው። ልክ ላውንች ሲደረግ ሶስት መቶ ሰው ነው የተመዘገበው። ስለዚህ ያንን ካፓሲቲ፣ በዛ ካፓሲቲ ሌቭል ያንን ማዘጋጀት ስለሚያስፈልግ የፕራይቬቱም የመንግስት አስጎብኚዎችም እንዲሳተፉ እየተደረገ ነው ያለው። ስለ ቱሪዝም ሲታሰብ ጋሻብተ ስላሴ ሰርቲ መንስት ስንሻይን ብሎ ምናምን የቱሪዝምን የሆነ ቅርጽ ሰጥቶታል። ሁሉ አሁን እናንተ ይሄንን ትልቅ ሴክተር የመቀየር ኃላፊነት ተሰጥቷችኋል። ቅድም እንዳልኩ ትልቅ እድልም ነው ደግሞ ኢትዮጵያ ደግሞ አንድ ያልሸጠችው ያልሰራችበት ትልቅ መስክ ቢኖር ይሄኛው ነው። ከዚህ ኦፊስ ስትወጡ ምን አይነት አሻራ ምንድን ነው አስቀምጣችሁ መውጣት የምትፈልጉት? ከዚህ ኦፊስ ስንወጣ እኔ ድሪም የማደርገው አንዱ ኢትዮጵያ ይህ ቁጥር ይሄን ያህል ቱሪስት እቀበላለሁ በአመት ይሄን ያህል የምትል ሀገር ሳትሆን ይህ የቱሪስት ሀገር እንድትሆን አይሱም ማየት ነው አፈልጋለሁ። ትልቁ ስ ኤቭሪዌር በአመት አንድ ሚሊዮን አነጥብ ሁለት አነጥብ አምስት ብሎ የማይታቀድበት ሀገር ሁሉ ማየት ነው የኔ ድሪም ቱሪዝም በጣም ዳይናሚክ ነው። ሰዎች ከቱር ጋይድ ጀምሮ ቱር ኦፕሬተር ሆኑ ባለንትን እንዲሆኑ እንደዚህ አይነት ሰርክል ያለው የቫሊዩ ቸንጀረቱ የተጠበቀለት ሀገሩ ነው ማየት ነው አፈልገዋለሁ። ወደ ቱሪዝም ከመምጣት በፊት ጤና ጥበቃ ብዙ ስራ ሰርተሃል፣ ብዙ ጥናቶችን አጥንተሃል፣ ብዙ ለውጦችንም ለማምጣት አንተ ምክንያት ሆነሃል። መምህር ነበርክ ዩኒቨርሲቲ መቱ እንዲያውም ፕሬዚዳንት ሆነ በዩኒቨርሲቲው ላይ ብዙ ለውጦች አምጥተሃል። ወጣቶችን አንጻሃል። ሀዋሳም ዩኒቨርሲቲ መምህር ነበርክ። ስለዚህ አሁን ወደ ቱሪዝም ደግሞ ስትመጣ ከዛኛው ጋር ያለው እንዴት ነው ሽግግሩ፣ ለውጡ? አልፈተነም? ይፈትናል። የተፈጠርኩት ለማስተማር ነው ያስባለሁ። የመጀመሪያ ከዩኒቨርሲቲ ሲወጣ ጋምቤላ ነው የተመደብኩት። ጋምቤላ በሙያ ሰራለው። ስለዚህ ጋምቤላ የስራ ሰዓት ትንሽ ነው፣ ስራ ሰዓት ትንሽ ነው ስልሽ እኔ በተማርኩ በሙያ አብሮኝ የሚሰሩ ሰዎች ስላልነበሩ በጣም ትንሽ ሰዓት ነው ሰራው። ስለዚህ አንድ አመት ብቻ ነው የቆየሁት። በጣም ወሩ ሰራበት ቦታ ስል መልቀቂያ ስጠይቅ ያው ብዙም አልሰጡኝም። ስለዚህ ያለው ቻንስ ጥሎ መሄድ ነው። እንደ ዜሮ ተቀጠርኩኝ። መጥቼ ስቀጠር ይርጋለም ሄድኩ። ከዛ በፊት አንዴ በስልጠና ስላዩት ይርጋለም ነው የምትሄደው ሲሉኝ ብዙም እንትን አላለኝ። የሚገርም ቦታ ነው የሚገርም ስራ የሚሰራበት በነበረው ባኔ በነበረው እንግዲህ 97 አካባቢ ሆስፒታሉ ብቸኛው ሆስፒታል የነበረው በየቀኑ ነው ስራ የሚሰራው። ስለዚህ በደንብ ፕራክቲስ ማድረግ ስለምንፈልግ እዛ እንሄዳለን። ግቢ ነው የምኖረው። ወደድኩት። በቃ ማለት አንድ አመት ከሰራው በኋላ ግን ሀዋሳ ዩኒቨርሲቲ እንደ አዲስ ከደቡብ ዩኒቨርሲቲ ብሎ ሲቋቋም ማስታወቂያ ሲያወጣ ሞከርና ተቀጠር ስለዚህ ሀዋሳ ሁለት እድሎች ይዞን ይመጣ። አንዱ ቅድም እንዳልኩሽ አስተማሪ ስትሆኝ እየተማርች ነው የምትማሪው። ሁለተኛው ደግሞ ቁጭቶች ነበሩብን፣ ምክንያቱም መምህር ሲኮን የምትፈጥሪው ሰው ከአንቺ የተሻለ ከአንቺ የበለጠ ሰው መሆን ያንን ፕሪንስፕል እንይዛለን። በጣም ብዙ ግሩፕ ወጣቶች አሉን። አሁን ስማቸው መዘረዝር ግማሾቹን ታውቂያቸዋለሽ። ስለዚህ የነበረን ዓላማ አዲስ የወጣቶች ግሩፕ ያለበት ተማሪዎቹን ከኛ የሚበልጡ ከኛ የተሻሉ ነገር ማድረግ። ለዚህ የመጀመሪያ ቀን ክላስ የምንነግራቸው ይሄ ነው። ክላስ ውስጥ አስተማሪና ተማሪሽ ነን፣ ከክላስ ውጭ ደግሞ ጓደኛሞች ነን። የምንቸግራችሁ ነገር ካለ ተመርቃችሁ ስትወጡ ደግሞ ወይ እኛ ጋር ትቀጠሩና ኮሊክ ትሆናላችሁ፣ ከዛ በላይ ደግሞ ከኛ በላይ በደንብ ተምራችሁ ታክሙናላችሁ። ነው ይሄ ነበረ ፕሪንስፕላችን። ለዚህ በዛ እንዲያው ጎበዝ እንኳ ባለው ጥሩ አስተማሪ ነበርኩ። ስለዚህ በዛ መልኩ ነው የነበረው። በኋላ ግን እየተማርኩ ለማስተርስም ለፒኤችዲም ሲሄድ እነዛ ነገሮች አብረኝ ሲመጡ ወደ ኃላፊነት የመምጣት ስሜቶች ይመጣሉ። የመጨረሻ የፒኤችዲ ዲፌንስ ከማድረጌ በፊት ፕሮፌሰሮቹ ያናግሩሻል። የእውቀት ጥያቄ የሚጠይቁ ይመስሉኝ በጣም ብዙ ነገር አንብቤ ሄድኩኝ። ሁለት ጥያቄ ከጠየቁኝ በኋላ ምንድነው ሆነ ትፈልጉ አሉኝ ስለዚህ እነዚህን ሰዎች ኢምፕረስ ለማድረግ በቃ ሄጄ ራሴ ላብ ኑሮኝ ተማሪዎች አንተ ለዛ አትሆንም፣ ወደ አመራርነት መምጣት አለብህ። ሪሊ ይችላሉ ምክንያቱም አሁኛ ቃለሁ ዲፓርትመንት ሄዶች አሶሽቶች ኛ ቃለሁ ስለዚህ እንደዛ ነው ምትሆነው አሉኝ። በጣም ወዳቸው ፕሮፌሰር ሀሰን ዮሴፍ ሀሰን የሚባሉ ሰው ያሉ ዶክተር ተስፋዬ ያን ቀን ገብቼ ራሴን ጠየቁ ነው ስለዚህ ጓደኞች እንደዚህ እንደዚያ አሉኝ። ፕሮፌሰር ዮሴፍ በጣም የሚገርሙ ሰውዬ ናቸው። በጣም ፍሬንድሊ፣ ለምሳሌ ቂም የማትዥባቸው አስተማሪ ናቸው። ሲፈልጉ ልክ ልክሽን ይነግሩሻል። እሺ ምናምን እና ነገ እንዲ የት ጠፋሽ ምናምን ሊሉሽ ይችላሉ። እሳቸው በዚህ ደረጃ ዶክተር ስፋይ ዲፓርትመንት ቼር ሆኑ። በዚህ ደረጃ እንትን ካለኝ የሆኑ ነገር አለኝ የሚል ነገር። ስለዚህ በዚህ መሀል የዩኒቨርሲቲ ፕሬዚዳንትነት ውድድር ሲመጣ የሆኑ ሰዎችም ፑሻ አርጉኝ ሄድኩ። ሴት ጥሩ ዩኒቨርሲቲ ነው። ያደግኩበት አካባቢ ነው። ለዛ አካባቢ ኮንትሪቢዩት ማድረግ ያለብኝ ከሆነ ይሄ አሪፍ ቻንስ ነው። ለዚህ የነበረው እሱ ነው። እዛ የነበሩት ከኔ ጋር የሚሰሩ ምክትሎች በጣም ፖዘቲቮች፣ ግን በቃ ሊድ የሚያደረጋቸው ሰው ያስፈልግ ነበር። ይሄ ቀለል ብሎ ከዚህ ከፌዴራሉ መንግስት ጋር ኮሚኒኬት የሚያደረጋቸው አንድ ጋፕ አገኘ። በቃ ኮንትሪቢዩት ፊል አደረግበት የምችለው እኔ ደግሞ በተፈጥሮ ተሰጠኝ ብዬ የማምንበት ስለዚህ ያንን ማድረግ። ሁለተኛ ኮንቲኒየስ የሆነ ኢንጌጅመንቶች ከተማሪዎች ጋር፣ ከስታፍ ጋር፣ ከኮሚኒቲ ጋር አልነበረም፣ እሱን ማምጣት። ሶስተኛ የአካባቢው ጸጋ ምንድን ነው እንግዲህ ኢሊባቡር በጣም የሚገርም ሀገር ነው። ስለዚህ ያንን ጸጋ ደግሞ ኮሚኒቲውን ዩኒቨርሲቲውን፣ እና ያንን ማድረግ የሚል ነገር፣ እነዚህን ሶስቱን ነገሮች ላይ አተኩረን እንሰራ ነበር። ስለዚህ ተማሪዎቹን ከኛ አልፎ ከህብረተሰቡ፣ ለምሳሌ በጣም የቡና ሀገር ነው። ስለዚህ ቡና ለቀማ ጊዜ በጣም ይቸገራል ሰው። ዴይሊ ሌበራ አይገኝም። ስለዚህ ተማሪዎቹ ፈን ያደርጋሉ። መሳቃቸውን ይዛሉ። ምን ይላሉ? እርሻ ብር እንሄዳለን። እንደዚ አይነት ነገሮች ማምጣት። ስለዚህ ከወጣቱን እንግዲህ አንዱ ጋፕ ብለን የምናስበው ድሮ ከኛ ቀደም ዩኒቨርሲቲ የነበሩት ኮሚኒቲ ሰርቪስ ይሰጣሉ፣ እየሄዱ ያስተምራሉ። ማይልም ነሚኬ የዘመጡበት እንደ ብሔራዊ ውትድርና አይነት ነገር ባይኖር ያንን ማምጣት አስፈላጊ አልነገረሽም ይሆናል። ስለዚህ እንደዚህ አይነት ነገሮች ያስፈልግ ስለነበረ ያንን ማምጣት እዛ ውስጥ ደግሞ ናሽናሊዝሙን ማምጣት ባዊነትን ማምጣት እንግዲህ ዩኒቨርሲቲዎች በአብዛኛው በጥናት ተቋቁሟል ብዬ አላምንም። በህዝብ ጥያቄ ነው የመጡት። ስለዚህ ከመጡ ደግሞ ያንን የህዝብ ጥያቄዎች መመለስ አለባቸው። ስለዚህ ያንን በማድረግ ነው ወጣቶቹን ቅድም እንዳልኩሽ ከኮሚኒቲ ጋር እንዲኖሩ ከዩኒቨርሲቲው ጋር እንጌጅ እንዳያደርጉ ማድረግ ወጣት ከባድ ነው። ተማሪ ሲበጠብጥ እንዲሁም እኛም ስን ስንበጠብጥ ስለምናውቀው ያንን ማርገብ በሚለው እሳቤ ያንን ሞከር ነው እንጂ ብዙም አልተሳካም። አይ በጣም ሰክሰስፉል እንደነበር እና ወደ ቱሪዝም ያደረግከው። እንግዲህ ወደ ቱሪዝም ስመጣ ያው ጨረስኩ፣ አምስት አመት ሆነኝ ዩኒቨርሲቲ ፕሬዚዳንት ሆኜ፣ ጎረመሱ ልጆቼ። ስለዚህ ያው ቃልም ገብቼ የላቸው ነበር ማክሲሙም አራት አመት። ከዛ በኋላ ግን እናንተን ደግሞ ሼር መክተል የትንሿ ልጄ ስትሄድ እኔ ስሄድ ገና ሁለት አመቷ ነበር። ስለዚህ ይሄ እንትኑ በወንዱ እየጠፋ ሆነ ስመጣ እንደ እንግዳ ነው የሚሆን። መጀመሪያ አካባቢ ቶስ ጉድ ምክንያቱም ያኔ ረጅም መንገድ ነው ስድስት መቶ ኪሎ ሜትር ነው። ስለዚህ አንዳንድ የድራይቭ አድርጌ እመጣለሁ። እንደው በፈር ለማድረግ መንገድ ላይ የሆነ ነገር ይዤ ምናምን እመጣለሁ። በኋላ ላይ ግን እንትን ሆነ፣ ማለት ባይተዋርነት መጣ። እንዲ ሆነ ሊሄድ ነው መጣ ሆነ። ስለዚህ የቤተሰብ ጥያቄ ጫናዎችም ሲመጡ መምጣት ነበረብኝ። ስለዚህ ካለቆች ጋር ተናገርኩ ምናምን እኒህ ስራ አገኘውና ጤና ሚኒስቴር መጣሁ። ጤና ሚኒስቴር ስመጣ በጣም ሞደውን ስራ ሰጡኝ። በሚኒስትሪ ውስጥ የፖሊሲ ሪሰርች እና ስትራቴጂ የሚባለ ኦፊስ እሱን እንድመራ ሰጡኝ። ዲፍረንት ወለድ ያኛው ትምህርት ሜዲካል ነው እና ያኛው ደግሞ ዲፍረንት ወለድ ሰፋ ያለ የሀገር ፖሊሲ የሴክተሩን ፖሊሲ ነው የምታዩ፣ የፖሊሲውን ሴክተሩን ስትራቴጂ ነው የምታዩ። እሱን ደግሞ በኢቪደንስ ትደግፍ ያለች በሪሰርች። በጣም ደስ የሚል ጊዜ ነበር። ሳይንስ ነው የምታሪው። ቅድም ከነበሩ ዩኒቨርሲቲ ውስጥ ሀስሎች አለ፣ ሽሮ አለ፣ በርበሬ ተባሪ ረብሻል። ይህኛው ፒዩር እንትን ነው። እዛ በነበርኩበት ጊዜ አንድ ሰው ጠሩኝ። እንዲህ እንዲህ ትፈልጋለህ መንግስት ይፈልጋል ስራ። እንዲሁም ለመንግስት እየሰራሁ ነው። አይ እንዲህ እንዲያ ነው፣ ቦታ ትፈልጋለህ? በዚህ ሌቭል ከታመንኩ፣ በዚህ ሌቭል ዴሊቨር ታደርጋለህ ሲባል ምንም እንትን አልነበረኝ። ሽፍት ማድረጉ በጣም ድራማቲክ ነው። ከዚህ ከዚህ መምጣት ግን ፈታኝ በተለይ አክሴፕት ለማድረግ ቤተሰብስ የመሰረትከው ትዳር እንዴት ነው? የት ነው እና አዎ ሁለት ልጆች አሉኝ ፓርኮት እና ፕሌን የሚባሉ ያገባሁት ጓደኛዬን ይህን አብሮ ኮሊኬን ያገባሁት የረጅም ጊዜ የስራ ጋር ከዛ በኋላ ደግሞ ፍሬንድ ፍሬን ጓደኛ ሞቼ ነበርን። ሀዋሳ ነው ያገባሁት። ሀዋሳ ስኖር ሀዋሳ እየሰራን አብረን ሀዋሳ የወደድኩ ትልቁኝ ስለበለ ብዙ አልነበረ ከጋምቤላ ነው የሚመጣው። ስለዚህ ባለቤቴ ጽጌ መስፍን ትባላለች። የፐብሊክ ሄልዝ ስፔሻሊስት ናት እሷ። ስለዚህ ከእሷ ጋር ጓደኛሞች አብረን ኮሊክ ምንሰራ በሀሜት ይመስለኝ ትገ እነዚህ ልጆች ምናምን ሲባል ይሆናል ይመስለኛል። እና በጣም ጓደኛሞች ነበርን ከእሷ ጋር ተጋባን። አሁን ኦልሞስት በሚቀጥለው ታህሳስ 15 ዓመት ይሆነኛል። የመጀመሪያ ልጃችን 13 ዓመቱ ነው። ሁለተኛ ልጃችን ዘጠኝ ዓመቷ ነው። ከነሱ ጋር እንግዲህ ደስተኛ ሁኝ ይኖራሉ። ጎሽ ሊባርክል አሁን የመጨረሻ ቱሪዝም ቀን እያከበርና ነው፣ በዛ ላይ መስቀል ነው። እስቲ የምትለው የምታስተላልፈው ለሁሉ ለወገኖች ኢትዮጵያ በጣም ትልቅ ሀገር ነ ነቱን ለመናገር ከሆነ ኢትዮጵያን ስስል ድሮ የሰራባቸው ላቦች ትዝ ይሉኛል። ለምሳሌ እንግዲህ ሰው ከመሆናችን በፊት ሴል አለ አለ። እያንዳንዷ ሴል ፋንክሽናል ዩኒት ናት። ያንዳንዷ ሴል የምትሰራውን ነው በኋላ ላይ ሰው የምንሆነው። እና ለተማሪዎቼ የሴል ፊዚዮሎጂ ስናስተምር ስቴን እናደርግና ሴሉን እዩት ስላቸዋለሁ። ስቴኑ በጣም ከለርፉል ነው የሚሆነው ሞዛይክ ነው የሚመስሉ። እንደው አደግ ተብሎ ደግሞ ላይፍ ሴል እንዲያዩም ስናደርጋቸው እንዴት ምግብ መጥቶ አንዱ ውስጥ ገብቶ፣ አንዱ ፓወር ሲፈጥር፣ አንዱ ጉልበት ሲያደርግ፣ አንዱ ያንን እንትን እንልና ከፍ እያሉ ሲሄዱ ወደ አናቶሚ እንመጣና አናቶሚ በደንብ ከፍተህ እናስተምራቸዋለን እዛ ውስጥ ልብ ከሌለ ሳምባ ምንም ዋጋ እንደሌለው ሳምባ ለመኖር ልብ እንደሚያስፈልግ እጅ እግር አይን ይህ በጣም ተግሬት እንዲሆን በቃ ሲስተም የምንለው ስለዚህ ኢትዮጵያ እንደዛ ናት የሁላችን እምነት ሁላችንም ደግሞ ኮንትሪቢት እናራጋለን አንቺ ጠጠር የኔ ጠጠር በጣም አስፈላጊ ነው ስለዚህ ይሄ ጊዜያዊ ነገሩ ብዙ የትም እንትን አደለም አሁን ቃ እየጨረስን እየጨረስን ምናምን ሄድን ስለ እንትን ነው የምናወራው፣ ስለ ነገ ነው የምናወራው፣ ስለ ስኬት ነው የምናወራው። እዛ ያ ስኬት ደግሞ የእኛ ነው እንጂ የእንትና ነው የእንትና ነው የሚል ነገር መሆን የለበትም። ስለዚህ ልጆቻችን ከኛ የተሻለ ኑሮ የሚኖሩ ከኛ የተሻለ ለኢትዮጵያ የሚያስቡ ከኛ የተሻለ ኢትዮጵያን በደንብ ፕሮሞት የሚያደርጉ ኮንትሪቢዩት የሚያደርጉ ሆኖ እንዲሆኑ ማየት እና ያንን በማድረግ ውስጥ ደግሞ ሁላችንም ኃላፊነት እንዳለብን ማወቅ ነው መናገር ምፈልገው። እንግዲህ መስቀል የቤተሰብ በዓል ነው። በጣም ብዙ ሰው የሚገናኝበት የሚተጫጭበት ነው እና ለሁሉም ደግሞ የደስታ የስኬት የፍስሃ እንዲሆን እመኛለሁ። አሜን አሜን። በጣም እናመሰግናለን ዶክተር እንደገና በጣም ነው ሳቻለሽ ይፈር ይችላል ከያቱ ብዙ ጊዜ ተረት ተረትና ተረት ባይዞ ይለምድ ነው። እንደዛ የሚያርጉሽ የሚሰጡሽ ካራክተር ላይ ካራክተር ላይ የሆነ ተረት የሚሳሳት ምናምን ነው የሚያርጉሽ፣ እንትን ነው። እኔ በተፈጥሮዬ ተረት በጣም እወዳለሁ። ተረትና ምሳሌ ግን አሳክቶ መናገር ያው እንዳልኩ እረሳለሁ እና የኔን ከኔ ተነስተው ነው እና በዛውም ሰው ተረትና ምሳሌን እንዲነጋገር ነው። እንግዲህ በዓል ነው። ስለዚህ በዓል ነው ምንድነው፣ መመራረቅ ባህላችን ነው። በጣም እኔም እወደዋለሁ ምርቃት እወዳለሁ። ስለዚህ ያው ታላቅ እስ እንደ መሆን በጣም ጥሩ ስራ እና ልክ በፊት የተሳካልህ ስራ እዚህም ቱሪዝም እንዲሳካልህ ይሁንልህ፣ ቤተሰቡ

በጣም እናመሰግናለን። ቆንጆ ጊዜ ነበረ፣ ጥሩ ጊዜ ነበረ። በጣም እናመሰግናለን።